አንዳንዴ ከየት እንደመጣ የማታውቁት ስሜት ይዟችሁ ያቅ ይሆናል፣ ወይም ምክንያቱን የማታውቁት ስሜት ሀሳባችሁን በልጦ ውሳኔዎችን እንድትወስኑ አድርጓችሁ ይሆናል። ዛሬ የምናየው እነዚህ ስሜቶችን እንዴት እንያዛቸው የሚለውን ነው። በስሜት ተነሳስቼ እንደዚህ ያደረግኩ እንላለን፣ ወይም በስሜት ተገፋፍቼ እንዲተናገርኩ እንላለን። ይህንን ስንል ምን ማለታችን ነው? ስሜቱ ገፍቶኝ ማለት የማልፈልገውን ነገር ተናገርኩ ነው። ድብርቱ ውስጥ ብገባ ያ ድብርት ኬት መጣ የሚለውን ማወቅ አለብኝ እንጂ ድብርቱ አይደለም ችግሩ። ቀኔ ምን ይመስላል? የት አካባቢ ነው የምውለው? ምንድን ነው ስሰማ የምውለው? ምንድን ነው የምመለከተው? ማየት አለብኝ እነዚህ ነገሮች። ሰላም እንዴት ናችሁ? አንዳንዴ ከየት እንደመጣ የማታውቁት ስሜት ይዟችሁ ያቅ ይሆናል። ወይም ምክንያቱን የማታውቁት ስሜት ከሀሳባችሁም በልጦ ይሄ ሎጂካል ከሆነው አሳሰባችሁ በልጦ ውሳኔዎችን እንድትወስኑ አድርጓችሁ ይሆናል። ዛሬ የምናየው እነዚህ ስሜቶችን እንዴት እንያዛቸው የሚለውን ነው። በተለይ ስሜቱ በጣም ከኛ ቁጥጥር ውጭ እንደሆነ ተሰምቶን ከዛ ቦታ ተነስተን የተለያዩ ውሳኔዎችን ወስነን እነዛ ውሳኔዎች ላይ በኋላ ልንጸጸት እንችላለን። ሰላም እንዴት ናችሁ? እንኳን ወደ ግሬትነስ ሾው ሰላም መጣችሁ! ይሄ ቻናል ለህይወትም፣ ለስራም ለተለያዩ የህይወት ክፍሎቻችን በጣም ጠቃሚ የሆኑ ትምህርቶች የሚተላለፉበት ቻናል ነው። አብራችሁን ያላችሁ ሰብስክራይብ አድርጋችሁ፣ አብራችሁን ያላችሁ ተመልካቾቻችን እናመሰግናለን። ያልሆናችሁ ደግሞ አብራችሁ እንድትሆኑ ሰብስክራይብ አድርጉ። መጀመሪያ ምንድን ነው ስሜት? ስሜት ሰውነታችን ውስጥ የሚንቀሳቀስ ኃይል ነው። ይሄ ኃይል እንቅስቃሴ ላይ ነው ያለው እኛ በመጣ ሰዓት ያ ስሜት በመጣ ሰዓት ይህንን የምላችሁ በሁለቱም በኩል ከፍ ያሉት ስሜቶች ደስታ፣ ፍቅር፣ ሰላም፣ እነዚህ የምንላቸውም ስሜቶች ሊሆኑ ይችላሉ። በጣም ደግሞ ወደ ታች የሚጎትቱን ስሜቶች እነ ድብርት፣ እነ ተስፋ መቁረጥ እነዚህ እነዚህም ሊሆኑ ይችላሉ። ሁለቱም ሲመጡ ምን እያደረጉ ነው? ለእኛ መረጃ እየሰጡን ነው። ስለዚህ ስሜቶቹ እነሱን ብቻ ተከትለን ውሳኔ የምንወስን ከሆነ ከባድ ይሆናል ማለት ነው። በሁለቱም በኩል ከፍ ባሉትም ከፍ ባላሉትም፣ ዝቅ ባሉት ስሜቶች መሀል ምን አለ? መሀል ላይ ቆመን መመልከቻ ጊዜ እና እረፍት እፎይታ ያስፈልገናል። የስሜት ኢንቴሊጀንሳችን ወይም በስሜት የተሰጠን አቅም አንድ የሚያስፈልገን ልንጠቀምበት የሚገባ ለህይወታችን የሚያስፈልግ መረጃ የሚያቀብለን የህይወት ክፍላችን ነው። ስለዚህ በመጀመሪያ ጥሩም ነው ጥሩ አይደለም ብለን ባንሰጠው ሌብል ባናደርገው እንዳለ መቀበል ብንችል አንዱ በጣም እንድንጨነቅ የሚያደርገን እነዚህ ስሜቶች ሲመጡ እንድንጨነቅ የሚያደርገን ስለምንገፋው ማየት ስለማንፈልግ ወይም እንዲሰማን ስለማንፈልግ ስንገፋቸው መልሰው ይገፉናል፣ እነዚህ ስሜቶች ይበልጥ ይታገሉናል። ስለዚህ አቅማችንን ይፈትናሉ ማለት ነው። ከዛ ውጭ ከዚህ ስሜት ላይ ሆነን ውሳኔ ለመወሰን ስንሞክር ስለዚህ ወደ መሀል እስክንመጣ ድረስ ብንጠብቅ፣ በሁለቱ ስሜቶች መሃል ጊዜ መስጠት ብንችል ጊዜ ማለት ስለተሰማን ብቻ ከዛ ተነስተን እነዛን ውሳኔዎች ባንወስን መልካም ነው። በስሜት ተነሳስቼ እንደዚህ ያደረግኩ እንላለን ወይም በስሜት ተገፋፍቼ እንዲተናገርኩ እንላለን። ይህንን ስንል ምን ማለታችን ነው? ስሜቱ ገፍቶኝ የማልፈልገውን ነገር አደረግኩ ወይም ማለት የማልፈልገውን ነገር ተናገርኩ ነው የምንለው። ያ እንዳይሆን መቆም ይፈልጋል ማለት ነው። መቆም ይፈልጋል፣ ጊዜ መስጠት ያስፈልጋል። እስኪ ያ ስሜት ምን ያህል ይቆያል? ምን ያህል ይዘልቃል? ከሆኑ ቀናቶች በኋላ ወደ ኒውትራል ወደሆነው ወይም ወደ መካከል ወደሆነው ቦታ ላይ ስንመጣ ውሳኔያችንን መወሰን እንችላለን ማለት ነው። ስለዚህ ስሜቶቻችንን እንዳስቸጋሪ ነገር ወይም እንደሚታገለን ነገር ባናየው እንዳልነው አንዱ የተፈጥሯችን አካል ነው። መረጃ እየሰጠን ነው። መረጃውን ተቀብለን እኛ የምንፈልገውን ነገር ለማስደረግ የሚያስችለን ነው። ከሎጂካል ከሆነው የአይምሯችን ክፍል በላይ ደግሞ ይሄኛው የሚሰጠን መረጃ እንደውም የተሻለ ነው። ግን ያንን መረጃ እኛ ተረድተን በትነን እንዲገባን አድርገናል ወይ ነው የአቅም አድጓል ወይ ነው። ኢሞሽናል ኢንቴሊጀንስ ማለት ይሄው ነው። የስሜት ብስለት ማለት ይሄው ነው። መረዳት ችለናል ወይ ያንን መረጃ ገብቶናል ወይ? ስለዚህ ድብርት ውስጥ ብገባ ያ ድብርት ኬት መጣ የሚለውን ማወቅ አለብኝ እንጂ ድብርቱ አይደለም ችግሩ። ግን እንደ ችግር ከተመለከትኩት ወደ መፍትሄው አልሄድም። ወይም መሰረታዊ ወደሆነ ያንን ነገር ሊፈታ ወደሚችል መፍትሄ አልሄድም ማለት ነው። ተስፋ መቁረጥ ውስጥ ብሆን ተስፋ መቁረጥ ጋር ያደረሰኝ ነገር ምንድን ነው? ህይወቴ ውስጥ ምን ተፈጥሮ ነው? ቀኔ ምን ይመስላል? የት አካባቢ ነው ምውለው? ምንድን ነው ስሰማ ምውለው? ምንድን ነው የምመለከተው? ማየት አለብኝ እነዚህን ነገሮች። ስሜቱ የመጣበት ምክንያት ስላለ ማለት ነው። ስለዚህ መረጃ እየሰጠኝ ነው ወይ አካባቢን መቀየር አለብኝ፣ የምሰማውን ነገር መቀየር አለብኝ፣ የምመለከተውን ነገር ማስተካከል አለብኝ፣ ማደርጋቸውን ነገሮች ማስተካከል ሊኖርብኝ ይችላል፣ አስተሳሰቤን ማስተካከል አለብኝ። የቱን ነው ማስተካከል ያለብኝ ስል አሁን ኢምፓወርድ ወደሆነ ቦታ መጣው ማለት ነው። መፍትሄ ወደ መስጠት ቦታ መጣው፣ ያንን ነገር መቀየር ወደምችልበት ቦታ መጣው ማለት ነው። ስለዚህ እያንዳንዱን ስሜቶች በዚህ መልክ ብንመለከታቸው ጊዜ ብንሰጣቸው ከዛ ቦታ ሆነን ነገሮችን ከማድረግ ይልቅ ጊዜ ብንሰጣቸው እና ለመረዳት ብንሞክር ህይወታችን ላይ ከአእምሮ ከአስተሳሰብ በተጨማሪ ሌላ ደግሞ የሚያግዘን ክፍል አገኘን ማለት ነው። እኛው ተፈጥሮ ውስጥ ያለ አንዳንዴ ልክ ያልሆኑንም ነገሮችንም ኢንዲኬት ያደርጋሉ። ልክ ያልሆነ ልክ ያልሆነ ማለት ንዴት አንዱ ነገር ነው። ንዴት አንድም የሚሰጠን መረጃ የታለፉ ነገሮች ይኖራሉ። እኛ ህይወት ላይ ከአቅማችን በላይ የሆኑ ወይም እየተቀበልናቸው ሰዎች ብቻ አድርገውብን ሳይሆን እኛ በፈቃደኝነት የፈቀድናቸው ነገሮች ይኖራሉ። ስለዚህ ንዴቱ በሰዎች ላይ ብቻ ሳይሆን በእኛም ላይ ጭምር ሊሆን ይችላል። ስለዚህ ለምን እናደዳለው ብቻ ሳይሆን ለምንድን ነው ይሄ ስሜት የመጣው የሚለውን ብንረዳ ከስር ከመሰረቱ ማስተካከል ይቻላል ማለት ነው። እያንዳንዱን ስሜት የመረዳት ጊዜ ወስዶ የማየት ካየነው በኋላ ደግሞ ያ የሰጠንን መረጃ ተቀብለን ዋናውን ችግር ለማስተካከል የመሞከር ልማድ ብናዳብር ጥሩ ነው። እኛ ጋም የስሜት ብስለት ላይ አለን ኮርስ አለን። እሱንም መረጃ የምትፈልጉ ከሆነ ስልክ ቁጥር እናስቀምጣለን፣ በዛ ደውላችሁ ሙሉ መረጃው ማግኘት ትችላላችሁ። ለዛሬ ግን ከዚህ ጥያቄ ጋር ልተዋችሁ። አሁን እንዳልነው በየቀኑ በተደጋጋሚ የሚሰማኝ ስሜት ምንድን ነው? በተደጋጋሚ ማስተናግደው ስሜት ምንድን ነው የሚለውን እስ በዚህ ሳምንት ለመጻፍና ለመመልከት እንሞክር። በሚቀጥለው ቪዲዮ እንገናኛለን። ሰላም እንዴ ናችሁ። በግሬትነስ ስኩል ስር ከሚሰጡት ስልጠናዎቻችን መሀል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ። ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ።